ሰኢድ ታቆም ስልኩ እንዲ እንደማይነቀል አውቃለሁ አለ ለ ማርለት ማስሞክር ያለውኝ በራስ ነገር እየሰሙ ቪዲዮም ድጋሜ ያለቀቅም እየጠበኩት ነበረ። እንደገና ደግሞ አንድና አንድ እንዲረሳ የማልፈልገው ነገር ሰኢድ ደብቆት የወለደው ልጅ ሌላ ቪዲዮ ስሰራ እሱንም መልስ አንድ ላይ እሰራላችኋለሁ ማለት ነው። መልሱም እሱ ግን እኔ እንደማሰበው እሱ እየተዝናና ነው አሁን ሰኢድ

ሰኢድን የምታወሩት ልጆች ካላችሁ ወይመንግስላችሁ ካ በሙሉ እንግዲህ ይህ ቪዲዮ ለእናንተ እናንተን ይመለከታል ማለት ነው። በመልካም ቪዲዮ እንጠበቅ።